እጄን በእጄ በላ። በራሴ እጅ ወንድሜን ገደልኩት። ወይኔ ጉዴ! አሁን ምን አባቴ ነው የምሆነው? ምንድን ነው የሚውጠኝ? አንድና ብቸኛ ወንድሜን በራሴ እጅ መርዝ ሰጥቼ ገደልኩት። ወንድሜ፣ ይቅርታ። ለአንተ አልነበረም። ይቺ የተረገመች ህይወት ናት ያሳሳተች። ይቅርታ፣ ይቅርታ። ምንድን ነው የማደርገው? አሁን ምን ሊውጠኝ ነው? ለእናቴስ ምን ብዬ ነው የምነግረት ምን አባቴ ልል ነው እኔ? ጸጸቱን እንዴት ነው የምችለው? ምን ነው አጋለት? ከኛ አምላኬ፣ ለጠላት ያልኩትን ለወዳጅ ያደረክብኝ። አሁን ሁሉም እኔ እንዳደረግኩት ያውቃሉ። ከዛ እስር ቤት ያስገቡኛል። አይ አይ፣ አይሁንም። እስር ቤትም አልገባም። ይህንን ነገር የማሳበብበት ሰው ያስፈልገኛል። አዎ፣ ህይወት። ከእሷ ውጭ ማንም ሊሆን አይችልም። ተያለሽ ሕይወት። መፈጠርሽን እንድትጠኝ ነው የማደርግሽ። በአንቺ ምክንያት ነው ወንድሜ የተመረዘው። እንዴት አሩ እዚህ ነሽ? እንዴት እስካሁን ሳሚ፣ ወንድሜ እንዴት ነው? በእናትህ መጥፎ ነገር እንዳትነግረኝ። ጥሩ ዜና ብነግርሽ ምኞቴ ነበር፣ ግን በጣም አዝናለሁ። ዳዊት እስካሁን ከኮማ አልወጣም። ዶክተሮቹም ደግሞ ለህይወቱ ያሰጋል ምናም ብሎ፣ አውቄዋለሁ። እሺው ምንድን ነው ማደርገው? ምን አባቴ ነው መሆነው? ወይኔ ነው ጉዴ ፈላ። አንቺ ግን እዚህ ቁጭ ብለሽ ምን እያረግሽ ነው? ወንድምሽ እዛ በህይወትና በሞት መካከል ነው፣ አንቺ እዚህ ምን እየሰራሽ ነው? አልቻልኩም ሳሚ፣ እሱ እንደዛ ሆኖ ማየት አልቻልኩኝም። የጥፋተኝነት ስሜት እየተሰማኝ ነው። አይዞሽ በቃ አይዞሽ፣ ረጋቢ። ዳዊት እንደሆነ ዘጠኝ ነፍሱ ነው ያለው እንደድመት፣ ምንም አይሆንም። አንቺ ረጋቢ። ሁሉም የእኔ ጥፋት ነው። በእኔ ምክንያት ነው የሁሉ ነገር የሆነው። ነው ማለት አንቺ ምን አደርገሽ ነው? ማለቴ መንከባከብ ነበረብኝ። ስራ ስራዬን እያልኩኝ በጣም ችላ ብየዋለሁ። የሚበላውን የሚጠጣውን እኔ ነበርኩ ላዘጋጅለት የሚገባው። እንደዛ ነው እንዴ? እኔ እኮ ደግሞ እኔ ነኝ ስቲ ምን አድርገሽው ነው ብዬ በጣም እኮ ነው የደነገጥኩት። ግን ምንድን ነው ችግሩ አሉ ሳሚ? የበላው ወይ የጠጣው ምግብ ተመርዘው ነው አሉ። መቼስ የዚህ ቤት እንቆቅልሽ አይፈታም። መመረዝ ማለት የተበላሸ ምግብ በልተው ነው ወይስ እንደዛ ሳይሆን የሆነ ሰው ሆን ብሎ እሱን ለመግደል መርዝ ሰጥቶታል ማለት ነው? እየፈጣሪ አለ ችግር ውስጥ ነን ማለት እኮ ነው። ሳሚ አረ ፈጣሪ በቃችሁ በለን። ምናልባት ለማንኛውም ከተነሳ ብዬ ቅያሪ ልብስ ስለሚያስፈልገው እሱን ለመውሰድ ነው የመጣሁት። ወይኔ ወንድሜ፣ አሁን ከሞተ ምን አባቴ ነው የማደርገው? አረ በስመ አብ! መርዙ አንጀቱን በጣም ስለጎዳው ነው እንጂ መሞት ደግሞ ቢኖርበት ከመጀመሪያው ይሞት ነበር። ግን ደግሞ እግዚአብሔር ይመስገን። ህይወት ተሯሩጣ ወተት ባሰጠው ኖሮ እኔ አተነው ነበር። ያሷን ስም አትጥራብኝ። አሁን መልሳችሁ መጣላታችሁ ነው እንዴ ነው ሰሞኑን፣ ያህል ያለ ሰው ሰው የለኝም ብለሽ አብሬያት ቅቤ ካልጠበስኩ እያልሽ አልነበር እንዴ? እሷ እዚህ ቤት ከመጣች ጀምሮ አንድም ጥሩ ነገር አጋጥሞን አያቅም። እሷ የመጥፎ እድል ምልክት ናት። እርፍ በይ። ልብሱን አዘጋጅልኝ፣ እኔ እዤ ልሂድ። እኔም ፊቴን ልታጠብና አብሬ ሄዳለሁ። አንተ ከዛ ልብሱን አዘጋጅለት እሺ። በምንድን ነው ይዤለት የሚሄደው? እዚህ ቤት ያለው ሁሉም ትልቅ ሻንጣ ነው። የህይወት ቦርሳ አለልህ፣ በእሱ አድርገው። ደግሞ ህይወት በፊት ሳለ ነበር እንዴ ልብሷን የምታስቀምጠው? ከመጀመሪያው ነው ሻንጣ አይገዛችው አሁን ገዝታለች። የእሷን ልብስ በፌስታ አላርግና የእሱን በቦርስ አድርግለት። እኔም እስከዛ ልብስ ይልቃየ ወይ ጉዳሁን በይሰት ስለ ልብስ ያሳስብሻል? ሳሚ አኖጣም እንደኔ እጨርሻለሁ። እኔም እጨርሻለሁ። እና ምንም አላገኘህም? ማለቴ የሴት ልጅ ቦርሳ ውስጥ ብዙ ነገር አለ ብዬሽ ነው። አይ ምንም አላገኘሁም፣ አላየሁም ምንም። እርግጠኛ ነህ? ግን የሆነ ነገር እንዳገኘህ ይሰማሉ። ማለቴ ፊት ልክ አይደለም ወይስ አረሙ። አሁን ይሄን የጅል ጥያቄሽን እዚህ እንውላለን ወይስ እንሄዳለን?

ቀስ ምንድን ነው? ዓይንሽ ልታወጪ ነው እንዴ? ጎልጉለሹ እንዴት መጣክ ማለት? ለምን መጣክ ደግሞ ዛሬ? ቤትም እንዳልመጣ ለከለኪ ነው እንዴ? አይ እንደዛ ሳይሆን ሆስፒታል ነበርክ ብዬ ነው። ዳዊት እንዴት ነው? ምንም ለውጥ የለውም ባክሽ። አንቺ ግን ምን ሆነሽ ነው? ታውቆሻል በጣም እኮ ተንቀጠቀጥሽ። ነው ማ እኔ ነው ወይስ የድሮ የኪነት ቡድን ውስጥ አባል ነበርሽ? አንቴ ቀልድ ሰዓት ተርፈዋል። እውነቴን እኮ ነው። አዝንብልኝ የሚለውን ሙዚቃ ብከፍትልሽ ቁጭ የጎጃምን እንቅጥቅጥ እኮ ነው የምታሳይኝ። የጎደለው ዘፈኑ ብቻ ነው። ለማንኛውም ትላንት ዛድሬ ስለነበረ አሁን በጣም ነው ይደክመኝ። እረፍት ላደርግ ነው የመጣሁት። ምንድን ነው ሴትዮ፣ ነው ወይስ ጥፌ ናፍቆሻል? እኔ የምልህ ዳዊት እንደተመረዘ ሰማህ? ቆይ ማን ሊሆን ይችላል? እኔ ፖሊስ አይደለሁ። እንዴላ እችላለሁ። ታዲያ እዚህ ቤት ከሆነ የተመረዘው እዚህ ቤት ያለ ሰው ነው ማለት ነው። እርግጠኛ? እኔን ደግሞ? አንተን ብትሆን ትችላለህ። ይህን ቀልሽን እኮ ነው የምወዱልሽ። እውነቴን እኮ ነው ወንድሜ ላይ ቂም ይዘህበታል። ዞር ቤድ ነው ወደዛ ኮታል ኧረ ሂዊ፣ ምን ሆነሽ ነው? ጆሮሽን ቤት ጥለሽ ነው እንደመጣሽው? በሀሳብ ተውጬ እኮ አልሰማሁሽም፣ ይቅርታ። ደግሞ የምን ሀሳብ ነው? ኧረ ወደ እዛ በይው፣ ከልኩ ለማያልፍ ህይወት ደግሞ። እኔ ምን እንደ አንቺ ግዴለሽ ብሆን ደስ ይለኝ ነበር። ምን አንቺ ነው ግዴለሽ አልሽኝ? ሌሎ ነው ጓደኛ፣ እንደ እሱ አስቤው አይደለም ሰላምዬ። ታቂያለሽ አይደል እንዴት እንደምወድሽ፣ ጭንቀት ውስጥ ስለሆንኩኝ እኮ ነው። ታረጂ ወጥጂ ንማ እንደዚህ ይባላልሽ ይኖሩ። እሺ ቅርታ፣ በቃ እንታረቅ፣ ግን እወድሻለሁ። እሺ፣ እንደዛ ከሆነ ሳሚ። አይ ሰላም፣ እሺ ይኸው። እሺ፣ አሁን ያስጨነቀሽን ጉዳይ ትነግረኛለሽ ወይስ እዛ አላዋቂች ጋር መሄድ አይጠበቅብሽ? እኔ እነግርሻለሁ፣ አንቺ ስነ ስርዓት ይኖርሽ ደንበኛ። ይማ አዋቂ እንጂ አላዋቂ አይደለሁ ሆ ሲነግሩ ግሩሽማ ተሰሚ። ለማንኛውም ዳዊት ሆስፒታል። ምን ያ ቆንጂዮ ምን አገኘው? ውይ እኔ አፈር ልብላለት። ውይ ተመርዞ ነው አሉ ሐኪሞች። ድሮንም ቢሆን አውቀዋለሁ። ቆንጆ ሰው ና ጥሩ ሰው እድሜው አጭር ነው ወይኔ አፈር ልብላለህ። እኔን እኔን የኔ አባት የኔ ሸበላ የኔ ሸበላ ያው ነው። እስኪ ተኝ ዊ ያው እኮ ነው፣ መርዝ በልቶ የተረፈ ማንን አየሽ? የእኔ ሸበላ! አሁን ያንን ቆንጅና መሬት ሊነካው ነው። የኔ አባት የኔ አባት! እኔ ግን የሚቆጨኝ ነገር የሚቀባውን ነገር ሳልጠይቀው መሞቱ ብቻ ነው። ደግሞ ይሄ ምን ማለት ነው? እንዴ፣ ፊቱ ያለ ምክንያት እንደዛ ጥርት ሊል አይችልም፣ የሆነ የሚቀባው ነገር ቢኖር ነው እንጂ። ግዴለሽም፣ ይውዬ ገባ ብለን ፈተሽ ፈተሽ እናድርግ። አንዳንድ ሰው እኮ የሚቀባው ነገር ላለማሳየት ደበቅ ያደርጋል። ግዴለሽም፣ ይጠቅመናል። አንቺማ ለይቶልሻል። ሆ ለነገሩ፣ እኔ ነኝ ጥፋተኛው። እውነቴን እኮ ነው። ምን አለ ለአንቺ እንኳን ቢነግርሽ። ይሄ ክፉ እንደው ገና በልጅነቱ መሞት ያሳዝናል። አይ አልሞተም። አትሰሚም እንዴ አንቺ አታሟርችበት እሱን እንኳን ተዩ። የኔ እድል ቢስ ይሁንልሽ። ብዙ ሀዘን እንዳታብሽ ጥቁር ልብስ ምናም እንዳትለብሽ። ለነገሩ ግን ልበሽ፣ ያው ቀይ ስለሆንሽ ጥቁር ልብስ ያምርብሻል። ምን ይታወቃል፣ ያው ሀዘን ለመድረስ ከመጡ አንዳንድ ጓደኞቹ ማል ተጠብሽ ይሆናል። ሄጭ! አሁንስ አበዛሽው። እኔ ልሄድ ነው። እሺ፣ ቢያንስ ቤቱ ላይ የሆነ ጣን ምናምን ነገር ላጫጭስበት። በህይወት እንዲኖርኩ ይረዳዋል። አያስፈልግም። አሁን ላይሽ አልፈልግም። ታሟርትበታለች እንዴ? ቀውስ እየባሰባት ነው። እንደ ቆይ፣ ጭራሽ የሚሄደው ለነገሩ አልፈርድባትም። ለይት ወላታል። ሆ እሺ ቆይ አሁን ምን አረኩኝ? ለአጽናነት ብቻ ነው የሞከርኩት። ቆይ እስቲ እናንተ ፍረዱኝ፣ መርዝ ጠጥቶ የተረፈሰው አለ? ለነገሩ የራስሽ ጉዳይ ነው። እኔ የሚያሳዝነኝ እሱ ነው። የኔ አባት ገና በወጣትነቱ ካንዳ ሲትራ እንዳ አይደር በደንብ ሳያጣጥም እን ቆየት ሄደ፣ ይባላል። ልብስ ውስጥ አልነበረ እንደ ያስቀመጥኩት። ወይኔ ወይ ሳሚ ማግኘት አልነበረበት። እንዴ ሳሚ ቢያገኝም እኮ መናገር ነበረበት። የምትፈልጊው ነገር አለ? ማ እኔ ከአንቺ ምን ልፈልግ እችላለሁ? ደህና እኮ ነሽ፣ ለዛውም የስጋ ዘመድ እንኳን የሌለሽ ዘረቢስ። እኔ ያደረኩት መስሎሽ ነው እንዴ? ለምን ብዬኔ እንደዛ አደርጋለሁ? ዳዊቴን እኮ እኔም እንደ ወንድሜ ነው። ም ዝጋፍሽን ቆሻሻ ገረድ። ስሚ፣ ወንድሜ አንድ ነገር ቢሆን አለቅሽም፣ ስጋሽን ቆራርጬ ለጅብ ነው የምሰጥልሽ። እሺ? ዳዊቴን እንጂ አንቺ ምንሽም አይደለም። እሺ? እንዲተርፍ ብቻ ፀልይ። አረምላለው ቆይ እኔ ለምን ብዬ መርዘዋለሁ? ምን አውቃለሁ? ማን ያውቃል እዚህ ቤት ምን አይነት ታልኮ ይዘሽ እንደመጣሽ። እንዴ ግን እኮ አንቺ ለእኔ ያቀረብሽውን ጁስ ጠጥቶ ነው የታመመው። ምን አልሽ? አንቺ ወንድምሽን የመረሽው አንቺ ነሽ እያልሽኝ እኮ ነው። እውነት ለመናገር ይሄ ጥፊ ለእኔ አይገባኝም። ወንድምሽ ስለመታመሙ ከሆነ እያወራን ያለ ነው እኮ፣ ወንድምሽ የታመመው አንቺ ስጠሽኝን ጁስ ጠጥቶ ነው። ስለዚህ እኔን ከጥርጣሬ ያወጣኛል ማለት ነው እሺ? ኧረ ለዚህም በርተሻ ጠብቂ።

ለዚህ ንቀትሽማ መቀጣት አለብሽ። ወድምን እንደመረስኩት ነበር ስትናገሩ የነበረው። እረ እባክሽ እህቴ ነገር ጣዩ እህቴ እባክሽ፣ ቢላኩ ነው እህቴ በናትሽ፣ እንዳትሽ ሳች እህቴ ለእኔ ስትይ እህቴ እባክሽ፣ ነት ዞር በይ ሰዎቻቸው ሲታገሉ ተሰምቶሽ ነው አይደል? እኔ እንዳደረግኩት ብታውቂ ደግሞ ምን ይሰማሽ ይሆን? ገና በአካል ያላገኘሻት ልጅሽን በቢላ ወጓት። እማዬ፣ ግን የራሷ ጥፋት ነው። ለምን መሃል ገባች? በማያገባት ነገር ገባች። እማዬ፣ እኔ ነግሬያት ነበር፣ ግን ልጅሽ ደረቅናት፣ አትሰማ። ወይኔ! ሳሩን ግን ምን አይነት ደደብነሽ! ሁለቱንም እህትና ወንድምሽን በአንድ ቀን ወደ ሞት ልከልሽ። አቤቱ፣ እዚህ ቤት የገባ የሞት መንፈስ፣ አሁኑኑ ወዮልህ! ከዚህ ቤት ለቀህ እንድትወጣ አዝዥሃለሁ እነዚህን ሁለት ልጆች ወደ ሞት መንፈስ የወሰድካቸው የሞት መንፈሶ፣ አሁኑኑ ለቀ እምትወጣ አዝዥሃለሁ። እነዚህን ሁለት ልጆች ቤታቸው በሰላም እንዲገቡ አዝዥሃለሁ። ይሄንን ደግሞ እንዳደርግ ያዘዘኝ አባብዬ ነው።

እዚህ ጥሩ አይደለም ወንድሜ። እኔ ደህና ነኝ፣ እዚህ እሆናለሁ። እንደ በሽተኛ እዛ ገብቼ ልተኛ ነው? አትጨነቃውን ወን ደህና ነኝ። እንዴ እዚህ ውልሽ፣ ብርድም ንፋስም ሊያገኝሽ ይችላል። ስለዚህ እሺ በይኝና ተነሽ፣ ውስጥ እንግባ። እንግበ ዴቭ፣ ደህና ነኝ አልኩ እኮ አታስጨንቀኝ። እዛ ከሆንኩኝ የታፈንኩ ያህል ነው የሚሰማኝ። እንዴ አንተ ራሱ እኮ ረፍት ያስፈልጋል። እሷ ደግሞ እዚህ እሆናለሁ ካለች ተዋት። ዳዊት አረፍ በል በቃ። እኔም የሚለበስ ነገር ላምጣልህ፣ እኔም ቡና ላፍላ እህቴ የት ነው ያለችው? እንዲ እኔን ትትወይን ችግር የለው። ለአንቺ እንኳን አትጨነቅም። ስራውናን አሁን ትመጣለች እና ወንድሜ አሁን እንዴት ነክ? እኔማ ደህና ነኝ። እህቴ አንቺ ነሽ እንጂ ቆይ፣ አሁንማ ማን እንደዚህ እንዳደረገች ትነግርኛለች። እሺ እስቲ ወንድሜ መጀመሪያ ራስ ክዳን አው አንቺ ንገሪና እንቀጠቅጠዋለን ለሁለት። አሁን አልነግራችሁም። እስከዛ ግን ጉልበት አጠራቅሙ። አትቀልጅ ባክሽ ንገሪ፣ ማን ነው እንደዚህ ያደረገሽ? በደንብ ዳን አልኮ እኮ አሁን ስለሱ የምታስብበት ጊዜ አይደለም።

የሆቴል ታፈሎ ትችላለች አንቺ መሄድ ትችላለች። አንተ ወጠጤ አታፍርም? እንደ ደግሞ ከኔ ጋር ለማራስ ሰማ። አንተ በልቶ ከያች ብትዘጋ ነው ይሻላፈን። እብደትሽ ደግሞ መጣብሽ መሰለኝ። እኔ ልሂድላችሁ። አታ ምን አባ ነው ማለት ነበር ወንድ ወንድሜ ያንተ ነገር ስ ዝም ሊባል ነው? እንደዚህ ተግበዝብሶ ሊያልፍ ነው? ልክ ናት እኮ። ቆይ አንተን ማን ሊመርዝ ይችላል? ቆይ እኔ እንጃ። ወደዚህ ስመጣ ርቦኝ መንገድ ላይ ዶናት በልቼ ነበር። ከዛ ግን በቃ እቤት ገባው፣ ሳሮን ለህይወት ያዘጋጀችው ጁስ ነው የጠጡት። ከዛ በቃ ሳላስበ አመመኝ። እርግጠኛ ነኝ ግን ዶናቱ ነው የሚሆነው። መቼም ጁሱ ሊሆን አይችልም። ቆይ ውጭ ላይስ ቢሆን ማን አንተን ለመጉዳት ብሎ ያደርገዋል? እኔ እንጃ። ግን ይኸውልሽ፣ ዋናው አሁን ደና መሆኔ ነው። አንቺ ግን እንዴት ነሽ? እኔ ደና ነኝ። እሺ ቆይ አሁንስ፣ እንዴት በጩቤ ልትወጊ እንደቻልሽ አትነግሪኝም? ሁለት ሰው መንገድ ላይ ሲጣሉ አየሁ፣ ከዛ እነሱን ለማገላገል ስል መሀል ገባው፣ ከዛ ተወጋው። ግን ሁለቱንም ፖሊስ ይዟቸዋል። ቆይ አንቺ ሴት አይደለሽ እንዴ? ጸጥ ብለሽ አትይዥም? እሺ ቆይ ከዚህ በላይ ተጎድተሽ ቢሆን ኖሮስ ምንድን ነበር የሚደረገው? አሁን እኮ ደና ነኝ ወንድሜ፣ ተርፌ ያለሁ። አዎ አሁን እንኳን ደና ሆንሽ፣ ሌላ ጊዜ ግን መጠንቀቅ አለብሽ። አትጨነቁ፣ ከዚህ በኋላ ጸብ ባለበት አካባቢው ራሱ ዝር አይደለም። እንደ ቀንድ እኩልት ሙች ትች ነበር። አሬ፣ ሰይጣን ጆሮ ይደፈል በሉሽ። እኔ አየር ልቀበል ይወጣልን? ነው የምትፈልጉት። ነገር አለ? ምን ላምጣላችሁ? አይ ምንም የለም። ግን ሰሞኑን ሆስፒታል ተከታታይ ስላደብክ ብታርፍ ይሻላል። አንተ አይ መውጣት ፈልጌ ነው። ሩት ግን እዚህ ተመችቶሻል? ደህና ነኝ ሂዊ፣ አትጨነቂ። ግን ሳሮኔ ጠፍታ ነው። አረ ለእኔ ራሱ ገርማኛለች። ቆይ ስራውን ከእኛም ታስበልጣለች እንዴ? አሁንም ይህመም ስሜት አለሽ እንዴ ሩት? ሂዊ ደህና ነኝ አልኩሽ እኮ ዝም ብለሽ ነው የምትጨነቂው። እኔ ግን በጣም ድካም ድካም እያለኝ ነው ገብቼ ልተኛ። አዎ ዳዊት ግባ፣ ና ረፍት አድርግ። እሺ ቆይ ግን ሩት፣ ለምንድን ነው ለዳዊት እውነቱን መናገር ያልፈለግሽ ድምጽ ሽን ቀንሺ፣ ሊሰማን ይችላል። በዛ ላይ ደግሞ ታሟል። ቆይ ቢሰማ ዝም ብሎ የሚቀመጥ ይመስልሻል? ካልሽ ግን በኋላ እውነቱን ሲያውቅ ለምን አልነገራችሁንም ብሎ ይጣላናል። ለእሷ ትጨነቂ፣ እኔ ኃላፊነቱን ወስዳለሁ። ግን ዳዊትን የመረዘችው ሳሩ ናት ብለሽ አመሽ? እኔ እኮ ጥርጣሬ ነው የነገርኩሽ። ሳሩን ጠዋት ቁርስና ጁስ አስቀምጣልኝ ሄደች። እጅ ልታጠብ ገብቼ እስከመመለስ ድረስ ከየት መጣ ሳልለው ዳዊት ጁሱን ጭርስ አድርጎ ጠጥቶታል። ከዛ መታመም ጀመረ። ሐኪሞቹ ተመርዞ ነው፣ የምግብ መመረዝ ነው ሲሉ የጠጣው ጁስ ነው። ስለዚህ ጁስ ይሆናል ብዬ ነው ያሰብኩት። ሳሮን አንቺ መግደል ትፈልጋለች ለም ብላ? አይ አይመስለኝም። ግን ደግሞ ሁኔታዋ አኳ ያስጠረጥራል። ልትገለኝም ነበረ። እያበደች ነው መሰለኝ። እረሱስ እስከዛም አልፏል። ከእብደት በላይ ምን የከፋ ነገር ሊኖር ይችላል? ህይወቴን ስላዳንሽልኝ ግን በጣም ነው የማመሰግንሽ። እሺ አንቺ በጣም ጥሩ ሰው ነሽ ህይውዬ። እኔ ምንም አላደረግኩልሽም፣ አይገባም። ይሄ ለሁለተኛ ጊዜ ነው ህይወቴን ስታተርፊልኝ፣ በጣም አመሰግናለሁ። ግዴታዬ ነው አንቺን የመጠበቅ ኮ ግዴታ አለብኝ። አንቺ እናት አይደለሽ? ጥሩ ሰው ስለሆንሽ ነው እንጂ። ሻይል ታመጭልኝ ትችያለሽ? ይቅርታ ግን ስላዘዝኩሽ። አረ እንደዛ አይባልም። አሞሻል እንደዚህ ሆንሽ። ኪችን ገቢ ነገር በዛ ላይ አንቺን ያልታዘዝኩኝ ማንን ልታዘዝ ነው? አመሰግናለኝ፣ የእኔ ቆንጆ። አረ ችግር የለውም ወንድሜ እራት ጠይቀኝ፣ ባክክ ሳሩን እያበደች ነው። ትናንት ህይወት ልትገላ ስትል መሀል ገብቼ ነው ያተረፍኳት። ውይ ወንድሜ፣ ደግሞ ባልነግርሻላ ነበርኩ። እኔም አይታኝ ከምትጨነቅ ብዬ ነው አስቀድሜ ያልነገርኩ። አይ እንዳት መጣ? እኔ ራሴ ነገ እመጣለሁ። ደግሞ እንደዚህ መሆን ለማንም እንዳትናገሪ እሺ? ይረበሻሉ።

ያሉ አንቺን ማስወገድ ነበረብኝ። እሺ ሳሮን፣ ዳዊት ሰሞኑን ዝም ብሎ ይከፋኛል። ይኸውልሽ እንደዚህ አትከፍሽ። ከዚህ በኋላ ደግሞ ምንም ነገር ቢያስከፋሽ ንገሪኝ፣ ለማዳመጥ ዝግጁ ነው። እሺ ምንም እኮ አልተፈጠረም። ከቤተሰብ ውጭ ነገር አሳስበኝ። ታዲያ በቃ ባለፈ ነገር እኮ ይህን ያህል መጨነቅ አያስፈልግም። እሺ። አላለቅስም። እንደዛ ነው የሚባለው። አንድ ጠብታ እንባ እንዳይወጣሽ አልፈልግም። እሺ። እሺ፣ አላለቅስም። ግማናተኛ መድኃኒት ነው ያመጣልሻል። እሺ እንዳታለቅሽ ብዬሽ፣ እሺ። ታጥበሽ ቁጭ ስለሆንክ ደስ ብሎኛል። የማጣ መስሎኝ በጣም ፈርቼ ነበር። እኔ ደህና ነኝ፣ አታስብ። ግን ቆይ ለእህታችን ይሄ ይገባታል። ይቅርታ በጣም ወንድሜ፣ ይህ ይፈጠራል ብዬ አላሰብኩም ነበር። ማሰብ ነበረብሽ፣ መጨነቅ ነበረብሽ እንዴ! ለትንሽ እኮ ነው የተረፈችው። ሰዎቹ ጩቤውን ትንሽ ገፋ አድርጎት ቢሆን ኖሮ እኮ ሞታ ነበረ። ሰዎቹ አዎ ሩት ነው የወጓት። ደግነቱ መያዛቸው ጠቀማቸው እንጂ ይኸውልሽ፣ ጥፍራቸውን ነበር የምነግርላቸው። ሩት ነው የወጓት ሰዎች። አንቺ ስለ ነገሩ ምንም አልገባሽ መሰል። ሩት እኮ መንገድ ላይ የጣሉ ሰዎች አይታ እነሱን አገላግላለሁ ብላ ነው የተወጋችሁ። እኔ አላምንም። አየሽ፣ ለእኛ ግድ የለሽ ማንሽ። አረ በፍጹም። ምን ነካ ዳዊት? አሁን እንዴት ነህ አንተ? ደህና ነኝ ግን ለማያል ነገርሽ፣ አትማርልኝ ደግሞ በድንድንጋጤው ነገር እንዳትሆንብን አልነገርኳትም። አታስብ። እና ሩት የቲዳ ነው? ሩት ተኝታለች። ሁለታችሁም ደህና ስለሆናችሁ ደስ ብሎኛል። ፈጣሪ ይመስገን። ህይወት እሱ ደግሞ ምንድን ነው? አንቺን ልጠይቅሽ እንጂ ደግሞ ብለሽ ብለሽ ነፍሰ ግደውንሽ ልኝ አልገባኝም። ማንን ነው ምገለው? አልተሳካለሽም እንጂ ልገዩ ሞክረሽ ነበር። አሁንም አልገባኝም። ስለምንድን ነው የምታወራው? እስከ ማውቀው ድረስ ከዳዊት ጋር በአንድ ነጠላ እናስቀድስ እያላችሁ ነበር። ቆይ ዛሬ የምን ተገኝተው ነው እሱን ለመግደል ያሰብሽው? ሳሚ፣ ለንግግር ተጠንቀቅ። ስሚ፣ ይህ መድኃኒት ዳዊት የተመረዘበት መድኃኒት ነው። ያገኙት ደግሞ ከአንቺ ቦርሳ ውስጥ ነው። ታረ ይሄ ደግሞ የዛሬው ቀልድ ነው? ስሚኝ፣ እኔ ልትዋሽኝ አችኝ። እሺ ንገሪኝ፣ ለምንድን ነው ያደርግሽው? ንገሪኝ እኔ ለምን ብዬ ነው እንደዚህ የማደርገው? ቆይ እኔን አታውቅኝም ማለት ነው? ለራሴ ያለብኝ ጭንቀት ይበቃኛል። እባክህ ለቀቅ አድርገኝ። ይውልሽ ይህን ነገር ሰዓት ነግሪኝ። በፍጹም አንላቀቅምሽ እኔ አይደለም? ከፈለግ ሂድና ሚስትህን ጠይቃ። እዚህ ቤት ያለችው ብቸኛ ተጠርጣሪ እሷ ናት።